ለሩሲያና ዩክሬን የሰላም ውይይት ዘላቂ ውጤታማነት የአሜሪካ ድጋፍ ወሳኝና የማይተካ ነው ብለዋል የድርድር አስተናጋጇ ሀገር የተርኪ ውጭ ጉዳይ ሚኒስትር ሃካን ፊዳን በኢስታንቡል በሚገኘው የስሪንጋን ቤተ መንግሥት የዩክሬንና የሩሲያ ተደራዳሪዎች በተገኙበት ባደረጉት የመክፈቻ ንግግር ቀደም ሲል የአውሮፓ ኅብረት፣ ኔቶና አሜሪካ ሄደውበት በነበረው መሳሪያ የማዋጣትና የመዋጋት የፖሊሲ አካሄድ ውድመት እንጂ ሰላም አልመጣም ካሉ በኋላ በነበረው የአሜሪካ የውጭ ጉዳይ ፖሊሲና በዩሮ ትራንስ አትላንቲክ ወይም በአሜሪካና የአውሮፓ ሀገሮች ጥምር ኃይል ኔቶ የሞስኮና የኪየቭን ጦርነት ለመቀልበዝ ወይም ለማስቆም የተደረገው የሦስት ዓመታት ጥረት ውጤት እንዳላመጣ ዛሬ ተረጋግጧል ብለዋል። አሁን በአሜሪካ የውጭ ፖሊሲ ለውጥና መሳሪያ በማዋጣትና ጦርነቱን በማራዘም አቅጣጫ ሳይሆን በውይይትና በሰጥቶ መቀበል ብቻ የሰው እልቂትና የንብረት ውድመቱን መቀልበስ እንደሚቻል የተማመኑ ይመስላል። የአንካራ ተሰብሳቢዎች ውጭ ጉዳይ ሚኒስትር ሃካን ፊዳ እንዳሉት አሁን የዶናልድ ትራምፕ አስተዳደር ከጀመረ ነው በሦስት ዓመታት ውስጥ ለመጀመሪያ ጊዜ የዩክሬንና የሩሲያ ባለሥልጣናት በአንድ አዳራሽ ለሰላም ማስቀመጥ የተቻለው። ለዚህም አሜሪካ እያደረገች ያለውን አወንታዊ ተጽዕኖ ተጠናክሮ ሊቀጥል ይገባል፣ የአሜሪካ ድጋፍ ወሳኝ ነውና ብለዋል። ፕሬዚዳንት ዶናልድ ትራምፕ ሰላም ለማስፈን ያሳዩት ቁርጠኝነት ለሩሲያ ዩክሬን የተቆላለፈ መነሻ ያለው ግጭትና ጦርነት የሰላም ተስፋና የእድል መስኮት እየከፈተ ነው ብለዋል። በኋላም ከሩሲያና ዩክሬን ከፍተኛ ባለስልጣናት የሰላም ውይይት በኋላ ሩሲያ ለዘላቂ ሰላም ይሆናል ያለችውን እቅድ ወይም ሜሞራንደም ለዩክሬን ልዑክ አስረክባለች። የዩክሬን የመከላከያ ሚኒስትር ሩስቴም ኤምሮቭ የሩሲያን የሰላም እቅድ መነሻ ሰነድ ተቀብለናል ካሉ በኋላ ከአንድ ሳምንት በኋላም መክረውበት ምላሻቸውን እንደሚሰጡ ተናግረዋል። ከዚህ ሌላ ግን በመጀመሪያ ዙር አንዳች የተሳካ የተባለ ስራ ከተሰራ የእስረኞች መለዋወጥ ነበር እንደተባለው ሁሉ አሁንም በከባድ የቆሰሉ የታመሙና ከ18 ዓመት በታች የሆኑ እስረኞችን በሁለቱም ወገኖች ለመለዋወጥ መስማማታቸው የተረጋገጠው ጉዳይ ሆኗል። ገና ያልተረጋገጠው የተኩስ አቁሙ ወይም የሰላም ስምምነቱ ብቻ ነው። በአሁኑ የሰላም ውይይት የሞቱ ወታደሮች ልውውጥና ለቤተሰቦቻቸው የማድረስ ስምምነትም ተደርሷል። ቀጥሎም መከላከያ ሚኒስትሩ ኤምሮቭ እንዳሉት በፕሬዚዳንት ቭላድሚር ፑቲን እና በፕሬዚዳንት ቮልዲሚር ዘለንስኪ መካከል በወሩ መጨረሻ ፕሬዚዳንት ዶናልድ ትራምፕና ቡድናቸው በተገኙበት በግንባር እንደሚወያዩና ወደ ስምምነት የሚያመጣ መስመር እንደሚተልሙ ተናግረዋል። በውይይቱ ሁለቱ ተዋጊ ሀገሮች የልኡካን ቡድኖች ተጨባጭ ሰላም ለማምጣት የተኩስ አቁም ስምምነት፣ የሰብአዊ እርዳታ ተደራሽነትና የመሪዎች ስብሰባን የማመቻቸት ስራዎች ለመስራት ጣሩ የሚገኙ ይመስላል። ቢሆንም አሁንም የሩሲያ ሜሞራንደም ወይም ማስታወሻ ይዘት ሳይታወቅና ከታወቀም በኋላ ዩክሬን መስማማቷ ሳይረጋገጥ የሩሲያ ዩክሬን ጦርነት መቋጨቱ አጠራጣሪ ነው ተብሏል። በአንካራ ስሪንጋን ቤተ መንግሥት የሩሲያና የዩክሬን ልዑካን ጥቂት የተስፋ ጭላንጭል ያለው ውይይት እያደረጉ ባለበት ወቅት ታዲያ በሊቱዌኒያ በተጠራው የምስራቅ አውሮፓና የኖርዲክ የኔቶ አባል ሀገራት ስብሰባ ደግሞ ከአንካራው ውይይት በተቃራኒ የጦርነት ነጋ ሪት ሲደለቅበት ቆይቷል። በሰው እጅ እሳት መጨበጥ አያቃጥልም እንዲሉ የሊቱዌንያ የፖላንድና የሩማንያ ፕሬዝደንቶች በተፈራረሙበት መግለጫ መሰረት ሩሲያ በዩክሬን ላይ የፈጸመችውን ወረራ እናወግዛለን ብለው ዩክሬንም ወደ ዩሮ አትላንቲክ ውህደትና ብሎም ወደ ኔቶ እንድትቀላቀል እንደግፋለን ዩክሬንም ራሷን የምትከላከልበትን መሳሪያ እናዋጣለን ሲሉ የድሮውን ዘፈን መልሰው አቀንቅነዋል። የተወሰኑት የ የምስራቅ አውሮፓና የኖርዲክ የኔቶ አባል ሀገራት ስብሰባው ላይ የተገኙትን የዩክሬኑን ፕሬዝዳንት ቮልዲሚር ዘለንስኪን አስደስተዋል። ሩሲያ በሰላም ስም ጌም ነው የምትጫወተው፣ ቀልድ ነው የያዘችው፣ ከልቡ አይደለም ብለዋል ፕሬዝዳንት ዘለንስኪ። የአውሮፓ ህብረት ኃላፊ ኡርስላ ቨንደርሊን እና የአሜሪካው ሴናተር ሊንሲ ግርሃም በጋራ በሩሲያ ላይ ጠንከር ያለ አከርካሪ የሚያነቃንቅ ተጨማሪ ማዕቀብ ለመጣልም በስብሰባው ላይ ዘተዋል። ቮንደርሊን የአሜሪካ ሴኔት አባል በሆኑት ሊንሴ ግርሃም ቁመና በመደሰት በሴኔቱ የራሳቸውን ተጽዕኖና ጫና እንዲያሳድሩ ለምነዋቸዋል። ሁሉም የአውሮፓ ሀገሮች ባይሆኑም የተወሰኑት የኔቶ አባል ሀገራት መሪዎቹ በሊትዌኒያ ጉባኤው አውሮፓ ዩክሬንን በመሳሪያ መዋጮ ልታጠናክራት ይገባል፣ አሁን ለኪየቭ ከአውሮፓ የበለጠ አጋር የላትም በሚል የአሜሪካንን መንሸራተት በገደምዳሜ ተናግረዋል። የዴንማርክ ጠቅላይ ሚኒስትር ወይዘሮ ሜቲ ፍሬድሪክሰንም የሩሲያ በዩክሬን ሳይሆን በአውሮፓ አህጉር በጠቅላላው የደቀነችው ስጋት ከፍተኛ ነው። ፑቲን ቀን ቀን ስለ ሰላም ያወራሉ ማታ ማታ በቦምብ ይደበድባሉ ሲሉ ተሳልቀዋል። አውሮፓ ብቻ ሳይሆን ኔቶም ከፍተኛ የመበታተን አደጋ ላይ ነው ያሉት ተሰብሳቢዎቹ፣ አሜሪካ ኖረችም አልኖረችም የአውሮፓ ጠንካራ የመከላከያ ኃይል መገንባት አሁን ለነገ የሚባል አይደለም ብለዋል። የአውሮፓ ጥምር የደህንነትና ጥምር የጸጥታ ኃይል አሁኑኑ ብለዋል ተሰብሳቢዎቹ። የአሜሪካ በኔቶ የጦር ኃይል ውስጥ ሚናዋ ዋነኛና የማይተካ ቢሆንም አውሮፓ በሁለት እግሯ በራሷ መቆም አለባት፣ የአሜሪካ እገዛ ኖረም አልኖረም ብለዋል። ከአንካራ የተኩስ አቁምና የሰላም ስምምነት በአንድ በኩል፣ ከሊቱዌንያ ቪሊኒስ ጉባኤ ደግሞ የጦርነት ድግስ በሌላ በኩል አውሮፓውያኑ እርስ በርስ ተወጣጥረዋል።